እንድርጉ ላይክ በማድረግ ሊንኩንም ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሎ እስካሁን ላበረታችሁን አቅም ጉልበት ድጋፍ ለሰጣችሁን በሙሉ እጅግ የላቀው ምስጋናችን ይድረሳችሁ እንላለን ከልብም እናመሰግናለን። ደግሞ ዛሬ በዚህ ቀን አዳዲስ ስፖርታዊ መረጃዎችን በተለይ ደግሞ ዝውውርን የተመለከቱ ጉዳዮችን እያነሳን ከእናንተ ጋር ውብ ቆይታ ልናደርግ መጥተን ስላገኘናችሁ እጅግ በጣም ደስ ብሎናል። በዝውውር ጉዳዮች እና ተያያዥ በሆኑ መረጃዎች ማንቸስተር ዩናይትድን ለዛሬ እናስቀድማለን። ማንቸስተር ዩናይትድን በተመለከተ በጣም ብዙ አዳዲስ ነገሮች እየተነገሩ ብዙ አዳዲስ ጉዳዮች እየተነሱ ነው። እንግዲህ 2013 ላይ ሰር አሌክስ ፈርጉሰን ከማንቸስተር ዩናይትድ ጡረታ ወጡ። ፈርጉሰን እና ማንቸስተር ዩናይትድ በዛው ተለያዩ። ማንቸስተር ዩናይትድ ከዛ በኋላ በተለያዩ አሰልጣኞች የሀያልነት ዘመኑን ለመመለስ አሸናፊ ቡድን እንደገና ይዞ ለመምጣት የተለያዩ ጥረቶችን አድርጓል። ከዴቪድ ሞየስ አንስቶ እስካሁኑ አሰልጣኝ ሩበን አሞሪም ድረስ በተለያዩ መንገዶች ማንቸስተር ዩናይትድን ተፎካካሪና አሸናፊ ለማድረግ የተለያዩ ጥረቶች ተደርገዋል። ብዙም ደጋፊው ይገባኛል በሚለው ልክ የተሳካ ነገር ባይኖርም፣ ታዲያ በዚህ ሂደት ላይ ማንቸስተር ዩናይትድን የመያዝ እድል ካገኙ አሰልጣኞች መካከል አንደኛው ሉዊ ቫንሃል ናቸው። ሉዊ ቫንሃል በዛን ወቅት ለሁለት አመታት ነው ከማንቸስተር ዩናይትድ ጋር የሰሩት። በነዛ በሰሩትባቸው አመታት የማንቸስተር ዩናይትድን አሰራር የማንቸስተር ዩናይትድን አካሄድ ክለቡ የሚመራበትን መንገድ በተመለከተ ተናግሬ ነበረ። ስለዚህ ይሄንን መንገዱን ካላስተካከለ በስተቀረ አሁንም ድል ማድረግ አሁንም ውጤታማ መሆን ለማንቸስተር ዩናይትድ ሊቸግረው ይችላል የሚል አስተያየትን ነው እሳቸው የሚሰጡት ። ስለዚህ ያኔ የተናገሩትን ነገር ደግሞ አሁን መልሰው ደገሙት። እሳቸው የሚሉት ማንቸስተር ዩናይትድ አሁንም ድረስ ነጋዴ ክለብናው ነው ነው የሚሉት ኮሜርሻል ክለብ ነው፣ ፉትቦል ክለብ አይደለም። ስለዚህ ፉትቦል ክለብ ሳይሆን በዚሁ የኮሜርሻል ሜንታሊቲ ውስጥ ሆኖ ማንቸስተር ዩናይትድ እንደገና ኮምፒት ማድረግ እንደገና በሜዳ ላይ ፉክክር ውጤታማ መሆን ሊቸግረው ወይም እየቸገረው ሊዘልቅ ይችላል የሚል አስተያየትን ሰጥተው ይሄ በክለቡ በፍጥነት እና በተቻለ መንገድ መታረም መቻል አለበት ነው። እንግዲህ ኮሜርሻል ክለብ ነው ሲባል ምን ማለት ነው? ፉትቦል ክለብ አይደለም ሲባል ምን ማለት ነው? የሚለውን ነገርም በተወሰነ ደረጃ አንስተውታል። ምን ቢሆን እንደሚሻልም ጭምር አብራርተዋል። ስለዚህ በሳቸው በሉዊ ቫን ሐል አስተያየት ማንቸስተር ዩናይትድ ከኮሜርሻል ክለብነት ወጥቶ ያ ማለት የኮሜርሻል ሳይድ ኦፍ ዘ ክለብ ትቶ ሳይሆን ግን የእግር ኳሱን የእግር ኳሱን ሳይድ የበለጠ የሚያጠናክርበት ስለ ሜዳው ላይ ጉዳይ የበለጠ የሚጨነቅበትን ነገር አብዝቶ ማከናወን አለበት የሚል ሀሳብ ነው የሚሰጡት። ስለዚህ ኮሜርሻል ክለብ ብለው ወይም የእግር ኳስ ክለብ ለጨዋታው ሳይሆን ለንግዱ፣ ለጨዋታው ሳይሆን ለሚሰራው ገንዘብ የበለጠ የሚጨነቅ ክለብ እንዳይሆን ከዚህ በፊት የነገርኳቸውን ነገር ነው አሁኑ መልሼ የምናገረው። በጣም ከባድ ነው። ምክንያቱም አሰልጣኝ ተብሎ የሚቀጠር ሰው ወይም ማናጀር ተብሎ የሚቀጠር ሰው በተጫዋቾች ዝውውር ላይ መወሰን የማይችል ከሆነ የገዙለትን ተጫዋች እንዲያዘጋጅ የሚጠበቅና የሚጠየቅ ከሆነ ይሄ መንገድ ውጤት እንዲያመጣ መጠበቅ በጣም አስቸጋሪ ነው። ማን ነው ወደ ማንቸስተር ዩናይትድ የሚመጡ ተጫዋቾችን በተመለከተ ውሳኔ የሚያስተላልፈው? ማን ነው ማንቸስተር ዩናይትድን የሚለቁ ተጫዋቾችን በተመለከተ ውሳኔ የሚያስተላልፈው? ስለዚህ ማን ይውጣ ማን ይምጣ የሚለውን ነገር የሚወስነው ከአሰልጣኙ ይልቅ በክለቡ ውስጥ ያለ ሌላ የስራ ኃላፊ ከሆነ ይሄ ለአሰልጣኙ ስራውን በጣም አስቸጋሪ ያደርግበታል ነው። ስለዚህ እግር ኳስ መመራት ያለበት አሰልጣኙ እሱ ስለሆነ በዕለት ተዕለት ከተጫዋቾቹ ጋር የሚገናኘው ተጫዋቾቹን የሚያዘጋጀው እሱ ስለሆነ የጨዋታ ሀሳብ ያለው ለዚህ ሀሳብ የሚስማሙኝ ለዚህ ሀሳብ የሚያስፈልጉኝ ተጫዋቾች እነ እገሌ ናቸው ብሎ ያመጣቸው ተጫዋቾች ላይ ቢሰራና በመጣቸው ባመጣቸው ተጫዋቾች ቡድኑን ቢገነባ ነው የተሻለ የሚሆነው። ነገር ግን እንደ ዳር ተመልካች ሆኖ አሰልጣኙ የሆነው ሰዎች እገሌን፣ እገሌን፣ እገሌን አስፈርመሃል በል በዚህ ውድድር ዓመት በእነዚህ ተጫዋቾች ነው ተዘጋጀው የሚባል ከሆነ በጣም በጣም እጅግ በጣም አስቸጋሪ ነው። አሰልጣኙ ውጤት ሳያመጣ ሲቀር የሚጠየቅበት ውጤት ለማምጣት የሚረዱትን ተጫዋቾች ማምጣት ደግሞ የማይችልበት አካሄድና አሰራር ማንቸስተር ዩናይትድን ከመጥቀም ይልቅ ይጎዳዋል ብሎ ነው እንግዲህ ሉዊ ቫን ሃል ሀሳባቸውን የሚያስቀምጡት። ስለዚህ ይህን ነገር ማንቸስተር ዩናይትድ ማስተካከል አለበት ነው በዚህ ጉዳይ ላይ በነገራችን ላይ ከተወሰነ ጊዜ በፊት ሩበና ሞሬምም ሲሉ ነበር። ሀሳብ ይኖረኛል፣ ከእነሱ ጋር መነጋገር ይኖርብኛል፣ ወደ ማንቸስተር ዩናይትድ የሚመጡትን ተጫዋቾች በተመለከተ ማነት ትፈልጋለ። የመጨረሻውን ውሳኔ መወሰን አይችልም ሩበና ሞሬም ስለዚህ ይህንን የመጨረሻውን ውሳኔ የመወሰን እድል ለአሰልጣኙ ቢሰጥ አሰልጣኙ የሚፈልጋቸውን ተጫዋቾች ክለቡ ቢያስፈርም የዛን ሰዓት ላይ የተሻለ ሊሆን ይችላል ነው። ምክንያቱም አንድ አሰልጣኝ አንድን ተጫዋች ይምጣልኝ ሲል በተጫዋቹ ዙሪያ ያለው መረጃ፣ ያለው እውቀት ተጫዋቹ በሱ ቡድን ውስጥ ቢካተትለት ምን እንደሚለውጥለት ማወቅ መቻል አለበት። ይህንን እድል እየነፈጉ በሜዳ ላይ እንቅስቃሴ እንድንሻሻል በሜዳ ላይ እንቅስቃሴ ውጤት እንድናመጣ በጠበቅ በጣም አስቸጋሪ ነው። አሰልጣኙ ነው የሚያዘጋጃቸው፣ አሰልጣኙ ነው ሀሳብ የሚያስበው። ስለዚህ አሰልጣኙ የመጨረሻውን የዝውውር ጉዳይ በተመለከተ ውሳኔ መወሰን መቻል አለበት። ቢዝነስ ሳይድ ኦፊት ብቻ እየታየ አይደለም መቀጠል ያለበት የሚል አስተያየትን ሰጥተዋል እና ይሄ ካልሆነ በጣም አስቸጋሪ ነው። ለምሳሌ የበለው የሊቨርፑልን ጉዳይ ያነሳሉ። አርንስሎት የመጨረሻውን ውሳኔ ይወስናል። አርንስሎት የሚፈልጋቸው ተጫዋቾች ወደ አንፊልድ ይሄዳሉ፣ ከእሱ ጋር አብረው ይሰራሉ። ሊቨርፑል ከዘንድሮም የውድድር ዓመት የበለጠ ውጤታማ እንዲሆን ይጠበቃል። እንዲህ ያለ እድል ባላቸው አሰልጣኞችና ይሄንን እድል በተነፈጉ አሰልጣኞች መካከል የሚኖረው ልዩነት በጣም ግልጽ ነው። ስለዚህ ከነጋዴ ክለብነት ወጥቶ ማንቸስተር ዩናይትድ ለእግር ኳሱ ግድ ያለው ለሜዳው ላይ ፉክክር የሚጨነቅና የሜዳ ላይ ፉክክሩን የሚያሻሽልበትን አቅም የሚፈጥር ነገር ማድረግ መቻል አለበት የሚል አስተያየት ሉይ ቫንሃል ሰጥተዋል። ለተወሰነ ጊዜም ቢሆን ከማንቸስተር ዩናይትድ ጋር የሚሰሩ አሰልጣኞች ማንቸስተር ዩናይትድን በተመለከተ የሚሰጡት አስተያየት ክለቡ ያለበትን ደረጃ ያመላክታል። ይሄ የሉዊ ቫናል አስተያየት አንዱ ነው። ከዛ በተጨማሪ ራልፍ ራኒክ ማንቸስተር ዩናይትድ እንደገና ታላቅ፣ እንደገና ገናና አሸናፊ ቡድን እንዲሆን ምን ይጠበቅበታል ብለው ተናግረው እንደነበረ በአንድ ወቅት ሁላችሁም የምታስታውሱት ይመስለኛል። ለማንኛውም ማንም የወሰነው ማን ማንቸስተር ዩናይትድ አሁንም ራሱን ለማጠናከር በሚያደርገው ጥረት ግን እንደቀጠለ ነው ብዙዎቻችሁ የኤምቤሞ ዝውውር አላለቀም ወይ ምን ላይ ነው ያለው የሚል ጥያቄ ታነሳላችሁ ኤምቤሞን ከብሬንትፎርድ ለማስፈር ማንቸስተር ዩናይትድ የሚያደርገውን ጥረት አጠናክሮ ቀጥሏል በማንቸስተር ዩናይትድና በብሬንትፎርድ መካከል ድርድሩ እንደቀጠለ ነው የብሪያን ኤምቤሞን ዝውውር ለመጨረስ ማንቸስተር ዩናይትድ መጀመሪያ 55 ሚሊዮን ፓውንድ አቀረበ ብሬንትፎርድ ውድቅ አደረገው ዩናይትድ 5 ሚሊዮን ፓውንድ ጨመረና 60 ሚሊዮን ፓውንድ ልስጣችኋለሁ አለ ያንን በተመለከተ ብሬንትፎርድ ውድቅ አላደረገም እስካሁን ድረስ። ስለዚህ ማንቸስተር ዩናይትድን ግን በተመለከተ በዘንድሮ የክረምት የተጫዋቾች የዝውውር መስኮት እንደ ልቡ መሆን እንደማይችል ማንቸስተር ዩናይትድም ያውቃል፣ የሻጭ ክለቦችም ያውቃሉ። የማንቸስተር ዩናይትድ ደጋፊዎችም በዚህ መረዳት ውስጥ መሆን አለባቸው። ምክንያቱም ማንቸስተር ዩናይትድ በዚህ ክረምት ዲሲፕሊንድ መሆን አለበት። ከገንዘብ አወጣጥ ቃራ በተያዘ አወጣጡ በስርዓት መመራት መቻል አለበት። እንደ ልብ እያነሱ የሚሰጥበት ክለብ አይደለም። ስለዚህ ለትራንስፈር አክቲቪቲው ወይም ከዝውውር ጋር ተያዘው ጉዳይ በጣም በጣም በጣም ከፍተኛ ጥንቃቄ ማድረግ ይጠበቅበታል ማንቸስተር ዩናይትድ። ይህንን ካነሳም በኋላ ማንቸስተር ዩናይትዶች የሚያስቡት ዋጋ አለ። በነገራችን ላይ ለምሳሌ በዚህ ክረምት ማንቸስተር ዩናይትድን እንዲቀላቀሉ የሚፈልጓቸው ተጫዋቾች አሉ። በአእምሯቸው ለይተው ጨርሰዋል። ወረቀት ላይ አስፍረዋል። እነዚህን ተጫዋቾች ብናስፈርም የተሻለ ቡድን እንገነባለን ተብለው ተለይተዋል። ለነዚህ ለተለዩ ተጫዋቾች ደግሞ ለእያንዳንዳቸው ለገሌ ይህንን ያህል ብንከፍል፣ ለገሌ ይህንን ያህል ብንከፍል፣ ለገሌ ይህንን ያህል ብናወጣ ብለው ዘርዝረው አስቀምጠዋል። ስለዚህ ይሄንን ካደረጉ በኋላ በሻጭ ክለቦች የሚጠየቅ የተጋነነ ዋጋ ካለ ማንቸስተር ዩናይትድ ከዛ ዝውውር ራሱን ያረቃል እንጂ ኦቨር ፔይመንት ዘንድሮ አይኖርም ነው በእቅዳቸው መሰረት በጥንቃቄ ለመሄድ እና ነገሮችን ለማከናወን ይሞክራሉ። ያ ካልሆነ ታርጌታቸውን ይቀይራሉ። ኤምቤሞን ለማስፈረም ብሬንትፎርድ ከዚህ በላይ ለምሳሌ ኤምቢ የሚል ከሆነ ወይም ዲማንድ የሚያደርገው ገንዘብ በጣም እየተጋነነ እና ከፍ እያለ የሚሄድ ከሆነ ማንቸስተር ዩናይትድ ኤምቤሞን ትቶ ሌላ ተጫዋች ላይ ትኩረት ለማድረግ ይገደዳል ነው። ይሄ ከተነሳ በኋላ እንግዲህ ለኤምቤሞ ማንቸስተር ዩናይትድን መቀላቀል ፈተናዎች አሉ። አንደኛው ፈተና ብሬንትፎርድ አሁንም ማንቸስተር ዩናይትድ ያቀረበውን ጥያቄ ይቀበላል አይቀበልም የሚለው ነው። ከተቀበለ ሰየው ዊችዝ ቬሪ ዌል ኤንድ ጉድ፣ ማንቸስተር ዩናይትድን መቀላቀል ኤምቤሞም ስለሚፈልግ በማንቸስተር ዩናይትድ እና በተጫዋቹ መካከል ዝውውሩን ለመጨረስ ብዙም የሚያስቸግር ብዙም የሚፈትን ነገር አይገጥማቸውም። ነገር ግን ደግሞ በዚህ ተጫዋች ዙሪያ ፍላጎቶች ከሌሎች ክለቦችን መምጣት ጀምረዋል። ይሄ ለብሬንትፎርድ የልብ ልብ ይሰጠዋል። ማንቸስተር ዩናይትድ እምቢ ብል እገሌ ይገዛዋል፣ እገሌ እምቢ ብል እንትና ይፈልገዋል፣ ካልሆነ ከኔ ጋር እስቢ ቆይ የሚልም ነገር ደግሞ ሊኖር ይችላል። አሁን ለብሪያን እምቤሞ እየቀረበ ያለው ሁለተኛው ጥያቄ ከቶተናም ሆትስፐርስ የመጣ ነው። ቶተናም ሆትስፐርስ ይህን ብሪያን እምቤሞን ማስፈረም ይፈልጋል። እንግዲህ አዲሱ የቶተናም አሰልጣኝ በአብዛኛው የሆነ ይሆናሉ ተብለው የሚጠበቁት ቶማስ ፍራንክ ናቸው። ቶማስ ፍራንክ ደግሞ ብሪያን ምቤሞን ያውቃሉ። አብረው ሰርተዋል። የበሳቸውም አሰልጣኙ ነበሩ። እሱም በሳቸው ስር ተጫውተዋል። በሳቸው ስርም እንደዚሁ ውጤታማ ሆኗል። ስለዚህ እንደሚጠበቀው ቶማስ ፍራንክ የቶተናም አሰልጣኝ የሚሆኑ ከሆነ እነዚህን ሁለት ሰዎች ከብሬንትፎርድ መውሰድ ለቶተናም ሆትስፐርስ ያዋጣል። አብረው የሚሰሩ አንደኛው ከሌላኛው ላይ እንዴት ውጤታማ ነትን ሊያወጣ እንደሚችል በደንብ ስለሚያውቅ ይሄንን ተግባራዊ ሊያደርጉ ይችላሉ ተብሎ ነው የሚጠበቀው የሰሜን ለንደኑ ክለብ የሃምሳ አንድ ዓመቱን ቶማስ ፍራንክን የሚቀጥር ከሆነ ተሳክቶለት በነገራችን ላይ ወደ ቶተንሃም ሆትስፐርስ አሰልጣኝነት የበለጠ እየቀረቡ ያሉት ቶማስ ፍራንክ ናቸው ከዛ በተጨማሪ የፉልሃሙ አሰልጣኝም እንደዚሁ የበለጠ አሰልጣኝነቱን ከ አንድ ፖስቴኮግሉ በኋላ በቶተናም ሊወስድ ይችላል ተብሎ ነው የሚጠበቀውና የቶማስ ፍራንክ ወደ ቶተናም መሄድ እውን የሚሆን ከሆነ ማንቸስተር ዩናይትድ ብሪያን ኤምቤሞን የማስፈረም ጥረቱ ላይ በጣም ትልቅ አደጋ ይጋረጣል ተብሎ ነው የሚጠበቀው። 60 ሚሊዮን ፓውንድ በላይ ኤምቤሞ ያወጣል ተብሎ ግን አይጠበቅም። አሁን እንበልና ማንቸስተር ዩናይትድ ብሪያን ኤምቤሞን አስፈረመ እንበል። ይህንን ተጫዋች ካስፈረመ በኋላ የማንቸስተር ዩናይትድ ቀጣይ ትኩረት የት ጋ ነው የሚሆነው? ማንን ለማስፈረም የበለጠ ጥረት ማድረግ ማንን ለማስፈረም የበለጠ የሚቻላቸውን ነገር ወደ ማድረግ ይሄዳሉ ካልን፣ ማንቸስተር ዩናይትድ ይፋ ያደረገው ነገር ሌላው አዲሱ ወሬ ይሆናል። ብሪያን ኤምቤሞን እንኳን አስፈረመን ከጨረስን በኋላ አንድ ሁነኛ ምርጥ ዘጠኝ ቁጥር ደግሞ ማስፈረም መቻል አለብን ብለዋል። ስለዚህ ማንቸስተር ዩናይትድ ስቲል አሁንም ዘጠኝ ቁጥር ቦታ ላይ የሚጨረ የሚጫወት ጨራሽ አጥቂ ማስፈረም ጥረት እያደርጋል። ስለዚህ ማንቸስተር ዩናይትድ ገበያው ላይም ምቤሞን ሲያስፈርም አሁን በቃ አጥቂ አካባቢ ያለኝን ጉዳይ ጨርሻለሁ፣ ስለዚህ ሌሎች ነገሮችን ላስብ አይደለም የሚለው አጥቂ አጥቂ አጥቂ ማንቸስተር ዩናይትድ ያስፈርማል። ለዚህ እየሰራ ለዚህም ደግሞ የተለያዩ ተጫዋቾች አሉ። አሁንም ድረስ ከዚህ ረገድ በጣም በተደጋጋሚ የሚጠራው ስም ጎኮሬሽን እንግዲህ ቪክቶር ጎኮሬሽ ሩበን አሞሪም የሱን ያህል የሚያደንቀው አጥቂ የለውም ነው የሚባለው። ስለዚህ ጎኮሬሽ ማንቸስተር ዩናይትድን ሊቀላቀል ይችላል። በማንቸስተር ዩናይትድ ቤት ውስጥ የቻምፒዮንስ ሊግ ጨዋታ ባይኖርም ማንቸስተር ዩናይትድ ልቀላቀል እችላለሁ ብሎ የሰንጣው ፍንጭ እና ማንቸስተር ዩናይትድ አሁን እንደሚባለው የምርም ዘጠኝ ቁጥር ሚና ላይ የሚጫወት አጥቂ የሚፈልግ ከሆነ እንግዲህ ሩበን አሞሪ ምና ጎርኮሬሽ በድጋሚ ይገናኛሉ። ከጎርኮሬሽ እንዴት ብዙ ጎል ማግኘት እንደሚቻል ሩበን አሞሪን በደንብ ጠንቅቆ ያውቃል። ይሄም ለማንቸስተር ዩናይትድ በጣም አሪፍ ነው። ማንቸስተር ዩናይትድ በጣም ትልቅ ድክመት የነበረው በተጠናቀቀው የውድድር አመት ላይ ይሄ ማጥቃቱ ላይ ነው፣ ጎል ማስቆጠሩ ላይ በጣም ትልቅ ክፍተት ነበረ። ይህንን ትልቁን ክፍተት ያመጣው ነገር ምንድን ነው? እስከ ፋይናል ሰርድ እስክንደርስ ድረስ በጣም በጣም ምንም ችግር የለብንም፣ የተሻለ ነገር እናደርጋለን። ልክ ግን ኳሱን ይዘን ፋይናል ሰርድ ከደረስን በኋላ ኳስ በጣም በጣም ከፍተኛ በሆነ መጠን ነው የሚባክ ነው ብሎ ሩበን አሞሪም ተማሮ ሲናገር ነበር። ፔሱም እዛ አካባቢ ይሞታል። ኢንዲቪዥዋል ውሳኔዎቻቸው ለምሳሌ አሌሃንድሮ ጋር ናቸው የሚወስነው ውሳኔ፣ ራስመስ ሆይሉን የሚወስነው ውሳኔ፣ ዚርክዜ የሚወስኗቸው ውሳኔዎች ነገሮችን በጣም በጣም የሚያበላሹ ነበሩ። ከዚህ አንጻር አሌሃንድሮ ጋር ናቸው ክለብ እንዲፈልግ ተነግሮታል። ራስመስ ሆይሉን በኢንተርሚላን እየተፈለገ ነው ትንሽ ልረፍ እንጂ ከዚህ በኋላ ማንቸስተር ዩናይትድ ቤት ቀጥላለ ወይስ ወደ ሌሎች ፈላጊ ክለቦች ይሄዳለሁ የሚለውን አሁን አላቅም ብሎ ትናንትና መግለጫ ላይ ወይም ኢንተርቪው ላይ ሰጥቷል። ራስ መስ ሆይሉን እነዚህ እነዚህ ተጫዋቾች የሚወጡ ከሆነ እነሱን ተክቶ ከነሱ የተሻለ ለማንቸስተር ዩናይትድ ጎል ሊያስቆጠር የሚችል ተጫዋች ወደ ክለቡ መዘዋወር ይኖርበታል ነው። ስለዚህ የማቲያስ ኩናም የኤምቤሞ ዝውውር መጠናቀቅ አጥቂ አካባቢ ስራ የመጨረስ አይነት ስሜትን የሚፈጥር አይደለም ብሎ ማንቸስተር ዩናይትድ በግልጽ አስቀምጦታል በእቅዱ ላይ ። ስለዚህ ሌላ ዘጠኝ ቁጥር ሚና ላይ የሚጫወት ተጫዋች ያስፈልጋል ነው። ይህንን ሁሉ ሲያደርግ ታዲያ ብዙ ጊዜ ስለ ማንቸስተር ዩናይትድ የሚነሳው ጥያቄ እውነት ማንቸስተር ዩናይትድ ይሄ ፒኤስአር ነው የሚባለው ወይም የፕሮፊትን ሰስተናቢሊቲ ሩል በሌላ በፊት እንግዲህ ብዙዎቻችሁ የምታውቁት ፋይናንሻል ፌር ፕሌይ የምንለው ነው። በሱ ስጋት የለበትም ወይ ሲባል ነው በጣም መስመራችንን ጠብቀን እየሄድን ነው፣ ጤናማንን ነን፣ ከዚህ አንጻር ምንም የሚያሰጋ ነገር የለም ብሏል ማንቸስተር ዩናይትድ። አንደኛው አካሄዳችንን እያስተካከልን ነው የፕሮፌሽን እና የፕሮፊት የፕሮፊትን ሰስቴናቢሊቲ ሩል አካሄድን ፕሮፌሽናሊ በሙያተኞች እንዲመራ እያደረግን ያንን ህግ እንዳንጥስ ስለዚህ ፕሮፌሽናልስ ይህንን መስመራችንን እንድንጠብቅ እየረዱን ይገኛሉ። ከዚህ አንጻር ምንም የሚያሰጋ ነገር የለም። ሁለተኛው በሶስተኛው ሩብ ዓመት ማንቸስተር ዩናይትድ ከፍተኛ የሚባል ገቢ አግኝቻለሁ የገቢ ጭማሪ አግኝቻለሁ። ይሄም ወደ ጤናማነት ይመልሰኛል ከፋይናንሻል ፌር ፕሌይ አንጻር ወይም ከፕሮፊትን ሰስተነቢሊቲ ሩል አንጻር ጤናማ መስመር ውስጥ እንድገባ ያደርገኛል ነው። ማንቸስተር ዩናይትድ ይፋ ባደረገው የሦስተኛው ሩብ አመት ሪፖርት ላይ 17 ነጥብ 4 በመቶ የገቢ ጭማሪ አግኝቻለሁ። ያ ማለት 160 ሚሊየን ፓውንድ አካባቢ ገቢ ተገኝቷል። ይሄ ትልቅ ትልቅ ትልቅ ጭማሪ ነው። 17 ፐርሰንት ወይም 17 ነጥብ አራት በመቶ የማንቸስተር ዩናይትድ ገቢ በሶስተኛው ሩብ ዓመት አድጓል ነው። ስለዚህ በዚህ ረገድ ይህንን ውጤት ምናመጣው ሲባል አንደኛው የደሞዝ ቅነሳ አምጥቶታል። ሁለተኛው ደግሞ በዩሮፓ ሊግ እስከ ፍጻሜ ደርሶ ማንቸስተር ዩናይትድ ያደረጋቸው ጨዋታዎች በመደጋገማቸው ምክንያት የገቢ ጭማሪው መጥቷል ነው። ስለዚህ ያልተጠበቀ ግን ደግሞ ማንቸስተር ዩናይትድን የሚያሻሽል የ17 ነጥብ አራት በመቶ የገቢ ጭማሪ ማድረግ ማግኘት ማንቸስተር ዩናይትድን በፒኤስአር ሩል እንዳይጨነቅ ያደርገዋል ነው። ሌሎ የመጨረሻው ማንቸስተር ዩናይትድን የተመለከቱ ወሬዎች አንደኛው እነ ማርከስ ራሽፎርድ፣ ጄደን ሳንቾ፣ አሌሃንድሮ ጋርናቾ እነ አንቶኒ በቃ ከማንቸስተር ዩናይትድ ጋር የመለያየታቸው ጉዳይ እርግጥ የሆነ መጥቷል። እነዚህም ተጫዋቾች በሌሎች ክለቦች ፍላጎት እየተፈጠረ ይገኛል። ለምሳሌ አንቶኒ ለመውሰድ ኤሪክ ቴናግ የያዙት በባየር ሌቨርኩሰን ጥያቄ እያቀረበ ነው። ማርከስ ራሽፎርድ ካስቶን ቪላ ጋር ሊቀጥል ይችላል፣ ካልሆነም ባርሴሎና ሊቀላቀል ይችላል። ምክንያቱም አንሱ ፋቲም ከባርሴሎና የሚወጣበት መንገድ እየተመቻቸ ስለሆነ፣ ጄደን ሳንቾ አምስት ሚሊዮን ፓውንድ ገቢ ለማንቸስተናትር አስገኝቷል። ግን ይህንን ተጫዋች መውሰድ የሚፈልጉ ክለቦች እድሉ ተከፍቶላቸዋል። የሳውዲ ክለቦችም በዚህ በኩል ጥያቄ እያቀረቡ ይገኛል ይገኛሉ። ስለዚህ ማንቸስተር ዩናይትድ በተወሰነ ደረጃ ከሚሸኙ ተጫዋቾች የሚያገኘው ገንዘብ አለ። በሌላ በኩል ደግሞ አሁን እንደጠቀስክ ነው፣ 17.4 በመቶ የገቢ ጭማሪ አግኝቻለሁ። እነዚህ እነዚህ ተዳምረው ዝውውር ላይ ሰነፍ አልሆነባችሁም የሚል አይነት አስተያየትን ማንቸስተር ዩናይትድ እየሰጠ ይገኛል። ብዙ ጉዳዮች አሉ ከማንቸስተር ዩናይትድ ጋር ተያይዘው የሚነሱ ለአሁን እነዚህን እንንገር ብለን ነው። ቼልሲን በተመለከተ እንግዲህ ቼልሲ በዚህ የክረምት የተጫዋቾች የዝውውር መስኮት ላይ በጣም አሪፍ እየሰሩ ካሉ ክፍተቶቻቸውን የለዩ የለዩቸውን ክፍተቶች ደግሞ በተጫዋቾች ዝውውር ለመምላት እየጣሩ ከሚገኙ ክለቦች መካከል አንደኛው ቼልሲ ነው። ስለዚህ በዚህ መንገድ እንግዲህ ቼልሲ ከአንድ ተጫዋች ጋራ ስምምነት ላይ ደርሷል። እንግዲህ ጄሚ ጊትንስ የሚባል ተጫዋች ነው። ጃሚ ጊትንስ የቦርሻ ዶርትሙንድ ተጫዋች ነው። እድሜው ሀያ ነው፣ ግን በጣም በጣም በጣም ጥሩ የሚባል ተጫዋች ነው እና በዚህ ተጫዋችና በቼልሲ መካከል የረጅም አመት ኮንትራት ለመስፈራረም በነዚህ ዓመታት ቼልሲ ለተጫዋቹ ምን ያህል ይከፍላል የሚለው ላይ አውርተው ጨርሰዋል። ስለዚህ ጊተንስ ወደ ስታንፎርድ ብሪጅ ሲሄድ ለሰባት አመታት በስታንፎርድ ብሪጅ ለመጫወት ስምምነት ላይ እየደረሰ ነው ያለው። ደሞዝህ ምን ያህል ይሆን ተስማምተው ጨርሰዋል። ከዚህ በኋላ የሚቀረው ሁለት ነገር ብቻ ነው። ምክንያቱም ፐርሰናል ተርምስ ካለቀ በኋላ ሜዲካል ይኖራል። ፐርሰናል ተርምስ ካለቀ በኋላ ደግሞ መጀመሪያ ከክለቡ ጋር ቼልሲ መጨረስ አለበት። ስለዚህ ቦሩሻ ዶርትሙንድና ቼልሲ የተጫዋቹ የዝውውር ዋጋ ምን ያህል ይሁን የሚለውን በጣም ባጠረ ቀን ውስጥ ይወስናሉ። እንደውም እንደ ቼልሲ ፍላጎት የዓለም የክለቦች ዋንጫ ሊጀምር አይደለ? ይሄ የክለቦች ዋንጫ ከመጀመሩ በፊት ለዓለም ዋንጫ ተሳታፊ ክለቦች የተከፈተው የዝውውር መስኮት ከመዘጋቱ በፊት የዝውውር መስኮቱ የሚዘ ው ማክሰኞ ነው። ከዛ በፊት የዚህን ተጫዋች ዝውውር ሊያጠናቅቅ እየተቃረበ ነው። በጣም በጥሩ መስመር ላይ ይገኝለታል። ስለ ልጁም በጣም ብዙ በአድናቆት የሚነገሩ ነገሮች አሉ። በሌላ በኩል ግን ቼልሲ ግብ ጠባቂ ላይ ማሰብ መቻል አለበት። ግብ ጠባቂ ላይ በደንብ በደንብ መስራት መቻል አለበት። ይህንን አሁን ያለውን በግብ ጠባቂው ስህተት የሚቆጠርበትን ጎል በግብ ጠባቂ ስህተት የሚያጣውን ውጤት ማስተካከል ይኖርበታል። ስለዚህ ግብ ጠባቂ ቀጣዩ የቼልሲ ታርጌት እንደሆነ በእርግጠኝነት መናገር ይቻላል። ሊቨርፑል አዲስ ግብ ጠባቂ አስፈርሟል። አዲሱ እና አሁንም በሊቨርፑል ቤት ውስጥ ያሉት ግብ ጠባቂዎች መካከል በ2526 የውድድር ዓመት በጣም በጣም በጣም ጠንካራ ፉክክር ይኖራል ተብሎ ነው የሚጠበቀው። ነገር ግን አዲስ ለፈረመው በረኛ የሚሆን ለነባሮቹ በረኛዎች አሊሰን ቤከርን ማስቀመጥ በጣም ፈተና ሊሆንባቸው ይችላል ተብሎ ነው የሚጠበቀው። አሊሰን ቤከር አሁንም ድረስ ራሱ ስለ ራሱ ሲናገር፣ አሁንም ድረስ የዓለማችን ምርጥ ከሚባሉት ግብ ጠባቂዎች መካከል አንዱ የመሆን ስሜት ይሰማኛል ብሏል። በተጠናቀቀው የ የውድድር ዓመት አሊሰን ቤከር ለሊቨርፑል በሰላሳ አምስት ጨዋታዎች ላይ የመጀመሪያ ተሰላፊ ሆኗል። በሁሉም የውድድር አይነቶች በተቀያሪነት ወደ ሜዳ የገባበት አጋጣሚ ምንም የለም። በአስራ ሶስት ጨዋታዎች ጎል ሳይቆጠርበት ወጥቷል። ከአስር 10 በአጠቃላይ የአሊሰን ቤከር በተጫወተባቸው ጨዋታዎች የነበረው ፐርፎርማንስ ሬት ሲደረግ ወይም ከአስር ማርክ ሲሰጠው ዘጠኝ ከአስር የሚያገኝ ግብ ጠባቂ ነው። ስለዚህ የወርልድ ክላስ ፐርፎርማንስ በተደጋጋሚ የሚያሳዩን የዓለማችን ግብ ጠባቂዎች መካከል አሊሰን ቤከር ነው። አሊሰን ቤከር እያለ እንግዲህ ኬለርን ከሸጠ በኋላ ይህንን ግብ ጠባቂ አስፈርመዋል ሊቨርፑል። እነዚህ እነዚህ አሁን ለእናንተ ለመንገድ ይዘናቸው የመጡት መረጃዎች ናቸው። ግን ትንሽ ቆይተን አርሰናልን በተመለከተ ያሉ አዳዲስ ነገሮች ስላሉ እሱን እንነግራቸዋለን። ማንችስተር ሲቲ አልተቻለም፣ አሁንም የአንድን ተጫዋች ዝውውር እያጠናቀቀ ይገኛል። እነዚህንና ሌሎች አዳዲስ መረጃዎችን ደግሞ ከተወሰኑ ቆይታዎች በኋላ ይዘን ወደ እናንተ እንመጣለን። በያላችሁበት ሰላም ሁኑልን። ኢትዮጵያ ለዘለዓለም ትኖር።